ነሽ። አንቺ ደግሞ ማነሽ? የባርኮቴ በፊት ፍቅረኛው ናት። ኦኬ፣ ቤዛ ማለት አንቺ ነሽ? አዎ፣ ቤዛ ማለት እኔ ነኝ። ሻንጤን ወደ ክፍሌ ታስገቡልኝ አላችሁ። ወደ ክፍሌ ስትይ ይህ እኮ የኔ ቤት ነው። ካሁን በኋላ እዚህ ነው የምኖረው። አልገባኝም። ቆይ ባርኮቴ የት ነው ያለው? ባርኪ ስራ ላይ ነው። ካሁን በኋላ እዚህ ቤት ለመኖር ወስነናል። እናም እሱ እስኪመጣ ይሄም ቤት የምመራው እኔ ነኝ። አደይ የትኛዋ ነች? አዎ ናይ ሻንጤ ነው፣ ወደ ክፍል አስገቢልኝ። የማና ደፋር ባካጁ። ምንድነው ሁላችሁ የምታፈጡብኝ? ቶሎ በሉ ክፍልን አስተካክሉልኝ፣ ከዛ ሻወር ውስጡ የመተኛት ነው ፈልገው። ይቅርታ ቤዛ፣ ባርኮት ነው ወደዚህ ላከሽ? አዎ እንግዳ እንደዚህ ነው እንዴ የምትቀበሉት? ባርኮት ክፍል ነው። ቆይኔ ሉሰድ አዳ ያርፈሽ፣ ተቀመጪ። አንቺ ሂጅ ወደዛ። ቆይ አንቺ ማን ስለሆንሽ ነው በቤት የመተሽ የምታዥ? ፍቅር፣ ምን? ቤዛ፣ እንኳን በሰላም መጣሽ። ግን እንዴት ልትመጪ ይቻልሽ? የተፈጠረ ችግር አለ እንዴ? ኡፍ አሰሙም እንዴ፣ ባርኪ እዚህ እንድኖር ፈልጎ ነው። ከአሁን በኋላ መጠየቅ የምፈልጉትን ጥያቄ እሱ መጠየቅ ትችላላችሁ። አሁን ልረፍበት በታውኝ። ቆይ ባርኩት ምን እያደረገ እኔ ይህን ማመን ይከብደኛል። ስታስጠላ! ባርኪ ለዚች መንቃራ ብሎ ነው አደይን ትቷት ሄደው? ወይኔ ፍቅር ቤቴ እዚህ የማንም መጫወቻ ሆኖ ይቀር እኔ ከዚህ ቤት ቶሎ ልጥፋ እንጂ ከዚህ ሴትዮ ጋር መቼ ማንዛለቅ፣ ወዴት ነው መሽቷል እኮ ልብሴን ሰብስቤ ላይጋ ልጅ እኔ ከዚ ሆራር ከመሰለ ሴትዮ ጋር ይኖረ ልጁ ስነስርዓት ሞ መሽቷ እንዳቶች ሲልኩ ከላ ጋር እንደምትሮኝ ነበር ይነገረኝ አዎ በአጋጣሚ ነው የመጣሁት ኤላ ደና ነው ደና ነው እኔ እያለው ለት ምን ይሆናል ብለሽ ነው ጥሩ ነገጡ አትወስጅኛለሽ የት ኤላ ጋ ለምን ማለት እዛ ምን ያው ቤስት ፍሬንድ ደል ለሰላምታ ነው ከተያየን ሰባት አመት ሆኖናል ናፍቆኛል ይንጋና እናውራበታለን አንቺ ግን በጣም ከስተሻል የደረሰብሽ ነገር ባኪ ይነግሮኛል ደናንሽ ግን ለምንድን ነው ባርኪ ተታሽ ሄድሽው? አሁንስ ደግሞ ብሎ ለምን መመለስ አስፈለገ? እሱ አንቺ አይመለከትሽም። መለከትሽ ለባርኪ ያስረድቻለሁ እሱ ከተረዳኝ ደግሞ በቂ ነው። ለማንኛውም ችግር ለመፍጠር እንዳልመጣሽ ተስፋ አደርጋለሁ። አይመለከትሽም? ከአሁን ባለያችን የክላስ ቤዛ ቢዛድለው ሰራተኛ መሆንሽን አስተውሺ። ሂጅ፣ ጫው። ሰሚኛለሽ? እኔ እዚህ ካንቺ ጋር ቁጭ ብዬ ማወራበት ሰዓት የለኝም። ነገር ግን ቤዛ፣ ልክ እንደ በፊቱ ጨዋታ ለመጫወት ከሆነ ነው የመጣሽ፣ ልጅ ጸብሽ ከኔ ጋር ነው። እሺ፣ ገባሽ? ልቀቂኝ ወደዛ ትንሽ የተላላቀ ነው፣ አይመስልሽም? ውጭ ልኝ። ወይኔ ቤዛ፣ እንዲለናቅ እማዬ፣ ለአባዬ እንዳትረቢው። ግን እኔ እሱ የመረጠልኝም ማግባት አልፈልግም እማዬ። ይህ እኮ ድሮ የቀረበ ሀሳብ ነው። እሺ አሁን በዚህ ዘመን አባቴ መረጠልን ሴት ካላገባ መባል ነበረበት? በጣም እንጂ። ማ ማንን ትቼ እንደምመጣ ብነግርሽ በእውነት በጣም ነበር የምታዝ። እየምርሽን ነው እማ? እናዬ በእውነት ምን እንደምልሽ አላውቅም። በጣም ነው የማመሰግነው እማ። ልጅቷን በጣም ነው የምትወጃት። ሺ ደውልልሻለሁ። አይ እሱ አይደለችም ሌላ ሰው ነው። ማየ መልሽ ደውልልሻለሁ። ሊዲያ፣ በዚህ ሰዓት እዚህ ምን ትሰሪ መጣሽ? የባርኪ ፍቅረኛ መጣች። የት ቤት ነዋ። ብታያት ስታስጠላ፣ የሆነች ሆረር ነገር ነው ምትመስለው። ቤዛ መጣች። ቆይ ቤዛ ብትመጣስ፣ አንቺ በዚህ ሰዓት እዚህ ምን ትሰሪያለሽ? በቃ እኔ ከእሷ ጋር መኖር አልፈልግም። እዛው ትቻቸው መጣው እኔ እዚህ ነው መተኛት እንፈልግ። ሊዱ ምን? እሺ እዚህ እንድትአድር አልፈልግም ብዬ ብዙ ጊዜ ነግሬሻለሁ። አንቺ ግል ሰሜ ፈቃደኛ አይደለሽም። ብቻህን አይደል እንዴ የምትኖረው? ቆይ ምን ችግር አለው ከአንተ ጋር ብኖር? ሊዱ አትቅበጪ። እያወቅሽ እንዳላወቅሽ አትሁኚ። ቆይ ለሊ እዚህ ማድረግሽን የምትፈልግ ይመስልሻል? እሷ ደግሞ በአንተ ቤት ምን አገባት? ለሊ ፍቅረኛ መሆኗን አትርሺ። የእኔ የሆነው ሁሉ ነገር የእሷ ነው። ካድላ ቆይ አንተ እንድትወደኝ የቤት ሰራተኛ መሆን አለብኝ? ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? ሰላሙ ናችሁ? የባርኮርት ፍቅረኛ ቤት ድረስ መጣች። የመጣችውስ ምን አስባ ነው? ምንስ ተንኮል ይዛ ነው? አሁን ላይ ግራ ያጋባል። ሊሊስ እንዴት ሊሆን ልትሆን ነው? ባርኮድ ምን አስቦ ነው ቤት ይዟት የመጣው? እቤት እንዲኖሩ እንትን ያመጣል? አብረንም እና ይሆናል እንግዲህ ሊሊቅ ምጥሏ ሊያ ይላል። ወደፊትስ ምን ይፈጠራል? የባርኮት ፍቅረኛ ምን ታስባለህ? አዴይስ እሺ ትለዋለች? እሺ አትለው። አዴ ልታቅስ ቀናት ነው ወይስ ለምን አስባ ነው የመጣችው? ውይ ቤዛ አዴ ግኛ ናት። አዴጋ አለው ብለህ ምን ነው ወደናል መስለኝ አይ ደህንነት ሽ አሳስቦኝ ነው። ስራ ምናምን ላግዝሽ። አረ፣ ምንም ስራ የለም ለምለም ስላለች እሷ ናት እየሰራች ያለች። ሁድሜ ላንተ እኔ ምን አደረግኩ? ኤላን የገላገልሽ እሱማ። በኤላና በለምለም ጉዳይ ምንም ነገር ሳንወቅ፣ እንዴት ነው እናስታርቃቸው የምንችለው? እሱ ጥሏት ከሄደ ለምለም በጣም ነው የምትጎዳው። ከዚህ በላይ ነው የምትሰባበሩ እና እሱ ነገር ጭንቅ ስላለኝ ነው አንተን ማማከሬ። እኔም እኮ ግራ ገባኝ። ግን አንቺ አትጨነቂ ሺ እነሱ እንደሆነ እርስ በርስ ይዋደዳሉ። ደግሞ አንዳቸው ለአንዳቸው መሸናንፋቸው ይቀር። ለምለም አሁን ላይ ምንም ነገር አድርጊ ብትባል ከማድረግ ወደ ኋላ አትልም። እሱ ደግሞ አሁን መሄድ ብቻ ነው የሚያስበው እና ትቷት ከሄደ ደግሞ ከዚህ በላይ ስብር ብሯ ነው የሚወጣው እና ዴብ ኢላን እኔ ደንብ እናናግረው ምን ይመስልሃል? መስኪ እናወራለን ግን ምን አለ ለእኔም ልክ እንደ ለምለም ብታስብልኝ ያንተና የሷ ችግር እኮ የተለያየ ነው እንጂ ዴቭ፣ በአንተ የሚጨክና እንጂ እት ከይ ታመጣለሁ። በቃ ለምን የምንቆየውባት ልግባ። አደ ወይ ዴቭ ውድሻለሽ። በቃ ልግባ። እኔም ወዳለው ምትኝ ቀን ይናፍቀኛል። እና አንድ ሳምንት ሙሉ እዚህ ቤት ውስጥ ነው የምቆየው። እሺ በቃ እባክህ፣ አንተ ቀስ ብለህ ነው። ስለ እህት ደግሞ አታስብ፣ እኔ አለሁላት። እሺ ቻው። ምንድን ነው የሰው ክፍል ውስጥ እዛው ብለሽ የምትገቢው? ስርዓተ ቢስ እናትሽ ስርዓት አላስተማረትሽም እንዴ? ትሰምኛለሽ? ስለ እናቴ መናገር አይደለም ማሰብ እራሷችን። ቆይ አንቺ ሴት አይደለሽ? ክብር የሚባል ነገር የለሽ ባርኪን ገና ሳታገቢ ዘው ብለሽ ይገባሽ? ሴት እኮ ነሽ፣ እንዴት ስርዓት አይኖርሽ? በቃ ዝጊ፣ ቁጭ ቤት። ሰማሽ፣ ኩያሽ መሰልኩሽ እንዴ? አንቺ ምንም የሚያገባሽ ነገር የለም፣ ያልበላሽን አትከኪ። ከአሁን በኋላ ደግሞ ትሰሚኛለሽ፣ ቤቴ ቤቴ ስትይ እንዳልሰማሽ። ከዚህ በኋላ ይሄም ቤት ኔ ቤት ነው። አይካልሽ? ደግሞ እኔም አደርገውን አሳይሻለሁ። ጭራሽ ቆይ፣ ማን ነው እንደዚህ የልብ ልብ የሰጠሽ? አሁን ከዚህ ቤት ውልቅ ብለሽ ውጪልኝ። ወንድሜ ከእንዳንቺ አይነት ስርአት ቢስ ጋር እንዲሆን አልፈቅድለትም። ምን ልቶኝ ነው? ቆይ አልወጣም ከፈለግሽ አንቺ ውጪ። እንደውም ሳይሽ አልተመቸሽኝም። እኔ እኮ ፍቅር ነኝ። እኔም ቤዛ ነኝ። እና ምን ይጠበስ? አሁን በጥፊ ብዬ ከማስለቀስሽ በፊት ሂጂ ውጭልኝ። ቆይ ምን አይነት ሴት ነሽ? እኔም ከአንቺ ብሳለሁ። አርፈሽ የምትቀመጪ ከሆነ ተቀመጪ፣ ካልሆነ ግን ጉድጓድ ቆፍሬ ነው የምቀብርሽ አንቺ አይጥ። እውነት ግን አንቺ የባርኩት ፍቅረኛ ነሽ? ምንሽን አይቶ ነው ቆይ አፈቀረሽ? እሱ አንቺን አይመለከትሽም። የወንድምሽ ሚስት እስከሆንኩ ድረስ ደግሞ ልታከብሪኝ ይገባል። ኧረ ማን እንደሆ እንኳ አላወቅሽም በደንብ የክብርሽን ጥቀስ አይሻለሁ ከዚህ ቤት እኔ ወይም አንቺ እንቆያለን ለሁሉም ነገር ዝግጁ ነኝ ጀምሪ ግን አንድ ነገር አትርሺ ባርኮት ከማንም በላይ ያምነኛል ምክንያቱም የባርኮት ሚስት ነኝ ገና አላገባሽም ጨዋታውን ስታሸንፊ ነው የሚወሰነው ደግሞ እንዳታስቢው ሲያገባሽ ቆሚያ ላይ እሱ አያሳስብም አትጨነቂ እሱን ደግሞ ቁጭ ብለሽ ታያታለሽ አንቺ ወንድሜን አታፈቅሪው ቆይ ተመልሰሽ ወደ ህይወቱ ለምን ገባሽ? ምንድን ነው የምትፈልጊው? ምን ቀርቶሽ መጣሽ? ምንም አልቀረኝም። አሁን ወንድምሽ ብቻ የማልደርስበት መስሎሽ ከሆነ በጣም ተሳስተሻል። የገባሽበት ገብቼ አጋለጥሻለሁ። እዊ ፈሮሽ እኮ በእናትሽ ትሰሚኛለሽ። ከኔ ጋር ባትፎካከሪ ጥሩ ነው። አይካልሽ ደግሞ ማን እንደሆንኩ ነው የማሳይሽ። የአቅምሽ አውቀሽ አርፈሽ ቁጭ በይ። አሁን ፍቅርና ታግዳ አያያዙ ፍቅር እና ቤዛ ተያያዙ። እንግዲህ ጦርነቱ እንደቀጠለ ነው። ጦርነቱ ወዴት እያመራ ነው? ማንስ ያሸንፋል? በርኮት ጉድ ያመጣ ሌዱ ደልቃቃዋ ኢላ ቤት ለሽ ብላለች። አቤት ማስመሰላ! አቤት! ይሄ ሁሉ ሊሉ እንዲታያት ነው የምትጥረው። ይሳካላታል ደግሞ ይሳካላት። አብሽሪ ለማላየት እኮ ነው እንደኛ ነሽ። ምን አሰበ? ሊሉ ጋር ሊጣረቅ ነው ወይስ ሊለያይ? ሊሉ አንዴ አንዴ ከባድነት ፈተና ሕይወት ከባድ ይቻላል። ሸረኝት ሊዲያ አውቃ ከንፈን ትበላች። መተዛ መታለል እንዲታያቸው ስለፈለገች ነው። ሊሊ ድንገት ትደርስባቸዋለች። ሊሊ መጣች፣ ደረሰችባቸው። የክፋት ጥግ ይለዋል፣ ይሄ ነው ክፋትን። እንደ ጉድ የተጎናጠፈቸው የሰው ንቀቷ። እኛም እኮ ኢትዮጵያ ሆነን ብንሰራ እንደ ዝሆን አንዴ አንዴ የአረብ ሀገር ሴቶች እግሪ ለነ ያስበላ። ደግሞ አሁንም ትስቂያለሽ? አሁን ከቤት ውጪ ልኝ። ድጋሜ ቤት እንድትመጪ አልፈልግም። እና ላልቅስ ይላ እና እሷ ስለመጣች ነው አሁን ታስወጣኝ። እንደፈለግሽ ማሰብ ትችላለሽ። አሁን ከቤት ውጪ ልኝ። ኡፍ በቃ ምንም ቀልድ አታውቁም። ለልዬ እንዴት ነሽ? እኔ እኮ በጣም ናፍቀሽኛል። አንቺ ምንም አትይኝም። ምን ልበልህ? የለም አንተ አስበው የወሰንከውን ነገር እኔ እንዴት ብዬ ላስተካክለው እችላለሁ? ለልዬ ሁሉም ነገር ለፈጣሪ እንትን በቃ እኔና አንቺ አብረን መኖር ነው እንጂ ሊሊና ባርኩር አብሮ መቀጠል አለባቸው? የምትሉት በኮመንት እየተዋደዱ መላየት ከባድ ነው። በጣም ይከብዳል። ቤዛ እንግዲህ